ፋሲካን ወዳታለሁ ሀኒ ጌት ወድሻል። ስማል ሄደ ኮ ተነስቶ፣ ከዛ አንቺ ተነስተ ስትሄጂ ዴሊቨር ደሊቨሪ ጋ እሱም ተነስቶ ሄደ። ከዛ አንቺ ልትመጪ አስር ደቂቃ ምናምን ወዲያሁኑ በቃ አንቺ እንደመጣሽ እሱን ያየሽው እንደመጣሽ ነው፣ ሁሉ የተገናኛችሁት ጎበስእጅ ነው ነበረ እኔ ከጀርባ አድርጋ ምንም ምንም እንትን አላሉም። ከዛ እንደውም አንቺ አሁን ዘድ እንደዛ ተጨቃጭቃችሁ ቢሆን ኖሮ ቀለዋቸው ብላ ደስተኛ ነበር የምትሆን እኔ ምን አልኩሽ ዋትሳም የኔ ፍቅር በይ አላሪያ ያልኩሽ ማሬ በይ እንደዛ እንኳን ገንዞኝ ገንዞ ኔ ፍቅር አልኩት ማሌሽ የገነዘሽማ ማኳ ሌላ ነገር ላይ አለመቀጣት ነው አንቺን የሚጎዳ ይሄም እኮ ለፍቅር የተከፈለ መስዋዕት ነው ሁለቱ አጋድሞ አንቺ ደግሞ እኮ ጡቴን ትልቅ አድርጎ ፊቴን ድቡልቡል አድርጎ ልክ ሬዲ እየተዘጋጀበት እኮ ነው የሚመስለው። ገርሞኛል፣ ግን አገናነዙ ቅበር አንቺን እኮ እንዳይ አንቺን እኮ ላይሽ ላይ እንዳያለቅስብሽ ብሎ አስቦልሽ እኮ ነው። ዋር የገነዝሽ ሲላል እ ያደርሳል ነበር እሱማ። እኮ ታዲያ እሺ፣ አይተሸላል። የእኔ ፍቅር በለኝ ስትለው ከእኔ ፍቅርና ውሃ በጫማ ውሃ መጠጣት የቱ ይከብዳል? እሱ ጋር ማ እንደዋ እንጀቴን ቅቤ የጠጣ እውነት ለመናገር የሚያነቃንቀው ዜድዬ አላትና መቶ እሱ አይኔ ፍቅር ይለኛል ብላ ስጠብቀው እኮ እሱ በጫማውና ምቶ ጥጥት ነው ያደረገው። ከዚህ በላይ ለፍቅር መስዋዕት አለ? አረ የለም እውነት የለም ሮማንሲ። ስለዚህ አንቺ ሊያጣላችሁ ሲሉ ጣላት የለባችሁም። ጊዜ እንድታጣላችሁ ስትመጣ እሷሆን ምንም ትበይ። አሁን ዲሽ በጣም ብቻ ትኬት ቆርጣ እንዳትመጣ ወደ ዱባይ። ቢያምን እኮ ማለት ነው፣ ቢያምን እኮ ከሬሳ ላይ የፈታውን ወርቅን የሰጠኝ ያለችው ቢያምን እኮ፣ በድብ ነው የሚያጣለው። ምንም ሲጀመር አላልኩ ማረ፣ ቢያምን ነው ምልሽ። ግን እሱ ምንድን ያለው፣ እሱ ምንድን ያለው፣ ትበል ችግር የለውም እኮ ነው ያለው። ግን ከሬሳ ላይ ፈታው አይደለም ማማሬ፣ ገዝቶ ነው ገዝቶ ሁል አድርጎ በገንዘቡ ነው እንጂ አመጣልሽ። ጠርጥሬ ሳይሆን ማሬ፣ ሲጀመሩ እሱ ወንድ ሬሳ ነው የሚያጥበው፣ ወንድ ሬሳ ወርቃ ያረግ። አሁን ልወጣ ነው ብሎ አልነበር? ለምን ተቀመጠ አለ። እንዲሁን ላይን አለ አልወጣ ይቻለው ሞ፣ ይቻለው። አሁን ለመቶ ዘዋቅፉልኝ ቁጭ ብሏል ሰውዬ። እኔ ምን ላድርግ? ከዜድ ሳስጥለው ዜድ ወጣች። እንደ ዘግታ አለች፣ ገስጥ ላይ ናት አለች። ለምን አይወጣም? ለምን አይወጣም? ከማንም ጋር አይደለም ብቻውን ነው። ልጅ፣ ማን ነው ቤኪ? ወቾ ቡድን የሚያቀርቡ አሜት ነው ሰሞኑ ዝም ብሎ አንበሳ ያምረኛል ታውቂያለሽ አባቴ ሞት እኔ አንድ ጌም ላጫውት እስኪ የሚያወርድ እስኪ ተኝ ማሬ ተኝ ነገ አቴንሽንሽን መሰብሰብ አለብሽ ደግሞ ነገ ይሻላል ተሳክቶልሽ ልሽ እንድትነጭ ነው የምፈልገው ሀቢብን አስወጭ እና ወድሽ ትይኝ እሺ አስወጭ ደውይለት አያንሳ ዘጋብኝ። አይ በዚህ ይሄው ደወለ። ራሱ ወጣት እንደ ወዴ ከማን ጋር ነው ደግሞ የምታወራው? አረ ውጣ ሰውዬ፣ በህግ አምላክተኛ። ነገ ስራ ነው። እኔ እንኳን ይኸው ልፈልሰስ ብያለው እየተኛው ነው። ውጣ ነገር ስልኬ እያየሁሽ አይደል፣ መች ወጣሻል? ምን ምን ረጁን እያየኋት፣ አንቺንም እያየሁ ነው። በሶስቱም ስልኬ እያየዋቸው። ረጁን አንቺ ልጅ ይኸውልሽ ባለትዳር እንደሆንኩ እያወቅሽ ወዳለሁ አይላቪ ምናምን አትበይ እያለ የኔ ፍቅር ወዳለሁ ትለኛለች። አይደብርሽም እንዴ አሁን? እሷ አስተታት ጠብቀሽ አይላቪ ትላለች ቆይ አንሳቦ ለሹ እንደማይወጣ ይናገር። እኔ ልተኛበት፣ ሰውዬ ነገ ክላስ አለብኝ። ቆይጦስ ማሴ የለው ልገልጽ እስኪ አንታተኛም እንዴ ረጁ። ስሁር ልበላ እኮ ቦታ የገብቼ ነው። ወላ ስሁር የት ስሁር ልበላ ረሰው ስሁር ኮመንታተር ላይ ነው የምበላው። መርዝ ብላ እንዳለለ ርግማና ጋሶስ በቃ ሰላሙ አለይኩም ረጅዬ ሰላም ልበልሽ ብዬ ነው። አለይኩም ሰላም፣ በሉ በቃ ደናደሩ፣ ደናደር ሀኒ ቻው። በቃ ማሬ እና በቦቱ እሺ ተጫወቱ። እናንተ አይ ልትወጣ ነው እሱ። በቃ ወጣ። ውይ አባቴ ድረስ ቆይኒ። ሰላሙ አለይኩም ብሎ አለ በረህመትም ያለ አይ ሰላም አለይኩም ብሎ ከ290 ሰው ጋ አለ። እነሱ ዋለና ሰላም አለይኩም ካለ ጥፍት ማድረግ አለበት ላይ